ፋጤ አናግሪያት ፋጤ ማማዬ፣ እንዴት ነሽን? ውድ ደህና ነኝ ደህና ነኝ። የእኛ የስደተኞች ጉድ እስከመቼ እንደሚያልቅ አላቅም። ውስጥ ውስጡን እንግዲህ አንዳንድ እህቶች እየወጡን የሚገኙት ገና ይቀጥላል። ገና ብዙ አሉ የተጎዱ ልጆች ማለት ነው። ብዙ ታፍ ነው የሚኖሩ ልጆች አሉ ይቺ ልጅ እንግዲህ የሆነች ልጅ በስራ ቦታ ይሁን ሐኪም ቤት ይሁን ነው መሰለኝ ተገናኝተው በቪዲዮ ቀርጻ አለቃት ነበረ ማለት ነው። ስሟንም አድራሻዋንም ምኗንም አልነገረችም፣ ግን ዝም ብላ ቪዲዮ ብቻ ነው ቀርጻ ፎቶ አንስታ የለቀቀቻት እና አሁን ሁለተኛ ተገኝታ የሰውየው ቁጥር ተገኝቶ ተደውሎለት ልጅቷም እንደሰማችኋት ቁርጥ ያለ ቪዲዮ ነው የሚያገኘሁት እና በሌላም ቦታ ግን ሰምቸዋለሁኝ እና ምንድን ነው ያለችው? አሁን እነ ሙቢ እንግዲህ መቼ ነው ወደ ሀገር የሚያሳፍሩች ትሏት፣ መቼ እንደሚያሳፍሩኝ አልነገሩኝም ብላለይ። እነሱ ይሄን ቀን ትሳፈር ያለች ተዘጋጅ አይሉም ማለትም፣ ዝግጁ እንዳታደርግባቸው ከቤታቸው እቃ ምናምን ወይ እንዳትጠፋ ምናም በቃ ዝግጁ እንዳትሆን አይነግሯትም። ድንገት ነው በቃ፣ አሁን ማታ ከሆነ በረሯ ወደዛው ነው ተነሽ የሚሏት። ምንቸገራቸው ብትዘጋጅ ባትዘጋጅ ጣጣ የላቸውም እና መውጣት ትፈልጊያለሽ ወይ ብሏት ነበር ሙቤ አዎድ መውጣት ትፈልጋለሁ ብላለይ ሰዎቹ ግን ብዙ እንደሚያሰቃዩት እየመታቻት እየደበደበቻት በሽተኛ ሆንኩኝ መዳሜ እየመታችኝ እየደበደበች ነው ያለችው በሽተኛ ሆኜ ይሄውና ሆስፒታል መጥተው ነው ሆስፒታል ነው የተገናኙት ከጓደኛዋ ጋር አዎድ እና በሽተኛ ሆኜ ይሄውና ሀኪም ቤት ታመጣኛለች ሀኪም ቤት ደግሞ ታመጣታለች ስትታመም ማለት ነው እና እንደዚህ አይነት መዳሞች አሉ አላህ ይጠብቀን እኛ ስራ በዛ ብለን የምናማርር ሰዎች አለን። እንደዚህም ደግሞ እየተደበደቡ በግዴታ የሚሰሩ እህቶች አሉ። አያችሁ፣ ልክ ከኛ የባሰን ስናይ ደግሞ አልሐምዱሊላ ማለት አለብን። ምግብ የለውም የምንላለን፣ ስራ ይበዛብናል የምንላለን፣ መዳሜ ትቆጣለች፣ እንደዚህ ነው ብለን ብዙ የምናማረር እህቶች አለን፣ ከራሴ ጀምሮ ማለት ነው። ሌሎቹን ደግሞ ስናይ እንደዚህ እየተደበደቡን በግዴታ ደሞዝ ሳይሰጣቸው እየተነጠቁ የሚሰሩ ልጆች አሉ። ስንት ብዙ ነገር ብዙ ችግር ያለባቸው ልጆች አሉ። ታፍ ነው ያለ ስልክ ስልክ ሳይኖራቸው ወላ። አልሐምዱሊላ በሉ ሌሎቻችሁ ማለት ነው። ስልክ ይዛችሁ ቲክቶክን እየተጠቀማችሁ ሚዲያን እየተጠቀማችሁ ይህኔ እንደዚህ ነው፣ ስራ ይበዛብኛል፣ ባካችሁ አውጡኝ፣ ሞትሁ፣ ተገደልኩ የምትሉ ልጆች ግን አላህን አመስግኑ፣ ፈጣሪያችሁን አመስግኑ። እና ብዙ ነገር እየሰማን ነው አሁን ላይ ይች ልጅ እንግዲህ ትራቢ ያለሽ የሲላታው፣ ይርበኛል ይረበኛል፣ ትመታሻለች ያው ትመታኛለች፣ ደሞዝ ይሰጥሻሉ አይሰጠኝም፣ ብዙ ነገር ነው ያለችው እና በጥቅሉ ደስታ የለኝም ቤት ውስጥ። ስልክ አለሽ? የሲላት ስልክ የለኝም ነው ያለችው። ስልክ የላትም ልጅቷ። እና በጣም እንደዚህ አይነት ሲቃ የሚያው ልጆች አሉ ማለት ነው። በጣም ነው የሚያሳዝነው። ግንነት እኔ እንጃ አንዳንድ ጊዜ አንዳንድ ቦታ ላይ ስትሰሙት በጣም ይዘገንናል። እና ትደበድበኛለች ነው ያለችው። ፎቶዋንም አይታችኋት ከሆነ እንጨቷ ነው የወጣው ልጅቷ ማለት ነው። በጣም ነው የሚያሳዝነው። እንደው መቼ ነው የኛ የስደተኞች የኢትዮጵያ ስደተኞች መቼ ነው ቀን የሚወጣልን? መቼ ነው ጥሩ ሁኔታ ላይ የምንኖረው? አላላ ዬ በቃ በለን ሀገራችን ሰላም አድርገህ የሀገራችንንም ሕይወት ቀይርልን እና በሀገራችን ተሰብስበን የምንኖርበትን ጊዜ ያምጣልን እንጂ በየሚዲያው ስትሰሙት እንደዚህ ሆኜ ነው እንደዚህ ሆኜ ነው እንደዚህ ሆኜ ነው በቃ ድሮ ድሮ ሚዲያ በሌለበት ሰዓት ደግሞ እንደዚህ እየተደበደቡም እየተገደሉም ምንም እያሉ ብዙ ልጆች የቀሩ አሉ። እኛ በመጣንበት ዘመን ከዛሬ አስር ዓመት በፊት ሚዲያ እንጠቀም የለም ነበረ እና ያው ችግራችንን እዛው ነው አፍነን የምንይዘው። በቤተሰብ ማንናገር ምን ደውለው ቤተሰብ ጋር ነው ይህን ብንነግራቸው ልባቸው ይሰቀላል ብለን ስቃይ ካለብን አንናገርም እፍና አድርገን እዛው እንግዲህ የጠፋም አለ ብዙ ብዙ ጊዜ ጠፉ ልጆች አሉ። በቃ እንደዚህ አሁን የአሁኖቹ አልሐምድሊላህ ሚዲያ መጥቷል። በሚዲያ ስልክ አላችሁ፣ ጀዋል አላችሁ። በጀዋል በሚዲያ ላይ ይሰራጫል። ህይወታችሁ የተመሰቃቀለ ሲሆን ይደረስላችኋል፣ ተወጣላችሁ። አሁን እንሻአላ እንግዲህ እስኪ ሞቤ እናወጣታለን ብሏል። ይችልች ትወጫለሽ ብሏታል። ደግሞ ወጥታ እንግዲህ አዲስ ካገኘን አክባር አመጣላችኋለሁ። ላይክ እና ሰብስክራይብ አድርጉኝ ብቼ እስከ መጨረሻው ቪዲዮ አብራችሁኝ፣ እስከ መጨረሻው ድረስ አብራችሁኝ ሆኑ። ቪዲዮዎችንም ላይክ አድርጉልኝ፣ ሸር አድርጉልኝ፣ ሰብስክራይብ አድርጉኝ።